በሚያሳዝን ሁኔታ እንግዲህ አብርሽን እንደምታዩት እንዴት አዝለፍልፎ ሆስፒታል በከባድ ሁኔታ ላይ ይገኛል ማለት ነው። በጣም ያሳፍራል። እንግዲህ አስመሳይ አሩታም እንግዲህ ከውሽማ ዋጋ ሆናም ሆስፒታል ውስጥም እንግዲህ ማስመሰሏ ቀጥላበታለች ማለት ነው። እሱ ግን እንግዲህ ምንም በማያውቀው ነገር ምንም ባላደረገው ነገር እንግዲህ ቤቱ ድረስ ጎረምሳ በመውሰድ እንግዲህ ከፍተኛ ጉዳት እንዲደርስበት ራሱን ስቶ ለሰዓታት እንዲቆይ አድርጎታል ማለት ነው። ይሄ ሁሉ ጥፋት ይሄ ሁሉ ችግር ይሄ ሁሉ ነገር የመጣው በሩታ ምክንያት ነው ማለት ነው። ይሄ ግልጽ ነገር ነው። ይሄ ሪያሊቲው ነገር ነው። ብዙ ነገሮችን አይተናል፣ ሰምተናል። ግን የእውነቴ ነው ምላችሁ ብዙ ቀን ደግፊያታለው እንደ ሩታ እያለቀስኩ ያበረታታሁት እንደ ሩታ እያለቀስኩ እንዴት ልበላችሁ ስሜቷን ለመረዳት የሞከርኩበት የለም የእውነት ለመናገር ማለት ነው። ሁሌ በቃ እሷን እሷን ነበር ስንል የነበረው ና ግን እች ልጅ አወቅሽ አወቅሽ ስንላት፣ አይዞሽ አይዞሽ ስንላት ልክ አልፋ ቀይ መስመር ነክታ አልፋ። እንግዲህ እንደምታየዋት ጎረምሳ ትዳሯ ላይ በግድ ና ወንድ አስከትላ ወንድ ጎተታ ይዛ ሄዳለች። ና አብርሽ እንዲህ የመሆኑ ምክንያት እሷ ናት። የእውነቴ ነው የምላችሁ። ሩታ እንደውም ሚዲያ ላይ ወጣ ልታለቅስ ትችላለች፣ ስሜቷ ልትናገር ትችላለች። ወንድ ልጅ ብዙ ጊዜ ስሜቱን የምቀርጎ ነው የሚይዘው። የምሬን ማለት ነው፣ እውነቱን ለመናገር ማለት ነው። ወንድ ልጅ ሁሌም ማለት ነው፣ ከተናገረ የመጨረሻ ንግግሩ ነው የሚሆነው። ከዛች ሴጋ መቀጠል አይፈልግም ከዛች ትዳሩን መያዝ አይፈልግም። በቃ በሷ ከጨከነ ከቆረጠ፣ ሁሉ ነገር ውስጡ ካመነበት ከወሰነ በኋላ ነው የውስጡን አውጥቶ የሚናገረው ለአንዴና ለመጨረሻ ጊዜ። በቃ ያችን ሴት ማየት ካልፈለገ ከዛ ሴት ጋር መለየት ከፈለገ ነው ውስጡን አውጥቶ የሚናገረው። ከዛ ውጭ ግን እየወደዳት እያፈቀራት ከሷ መለየት ካልፈለገ አንድ ነገር መተንፈስ አይፈልግም። ለማስረዳት ይሞክራል፣ ለማስረዳት ይጥራል። አብረው እንድትሆን ይፈልጋል። አብረው እንድትሆን ይቅርታ ይጠይቃል፣ ደጋግሞ ምናምን ብዙ ነገሮችን ያደርጋል። ሴት ልጅ ግን ማለት ነው ይውላችሁ ምንም ነገር ቢፈጠር ምንም ነገር አልቅሳ ይወጣላታል። ቢያንስ ትናገራለች፣ ከአንደበቷ የሆነ ነገር ውስጡ ያለውን ነገር ለሰው ትናገራለች። ሰው ይራዳኛል ብላ ታስባለች። ከዛ ኮሜንት የሚጻፈውን ነገር በዛ እያይስ ትጽናናለች፣ ትበረታለች። የአብርሽን ግን የውስጡን ማንም ሰው ያየው ሰው የለም። የእውነቴ ነው ምላችሁ ይሄ ልጅ ገና ትንሽዬ ልጅ ነው። የእውነቴ ነው። ከፍቅር ጋር የነበረው ነገር አለ። አሁን ደግሞ ነጪን፣ እንደምታይዋት ልጇ ልጅቷ የእሱናት እያለች ነው። ሩታን እንደምታያት ሌላ ወንድ አርግዛ እንኳን በማህጸኗ በሆዷ አልጸንስ ይዛ እንኳን እንደምታዩት እንግዲህ ወንድ ይዛ አስከተላን የመጣችው እና ይህን ሁሉ በደል የያዘው ይህንን ሁሉ ግፍ የያዘው ይህንን ሁሉ ነገር ተሸክሞ እየኖረ ያለው አብርሽ ነው። ግን ሁሉ ነገር ጎልቶ ሲታይ የነበረው በቃ ሲወራላት የነበረው ስትደነቅ የነበረው ሩታ አለች። የምሬ ነው የምላችሁ። እና ስቃዩን አበዛችሁ፣ በቃ ስቃዩን መከራውን ያበላችሁ፣ በጣም በሚያሳፈር ሁኔታ ይማር ብሎ ይውጋ ብሎ ይማር። በጣም የሚያስጠላይ ነገር ሩታ ምንም በቃ የሆነ በዚህ ሁለት ቀን ውስጥ በተለይ ይሄን ልጅ ይዛው ከመጣች በኋላ ደሜን ነው የምታፈላው። ሳያት ራሱ ታናድደኛለች። ሴት እኮ ናት፣ እደግፋታለሁ። የእሷን ክፉ መስማት አልፈልግም። የእሷን መከፋት ማየት አልፈልግም። የእሷን እንባ ማየት አልፈልግም። ሴት ስለሆንኩ ሴት ልጅ አዝና ተከፍታ አንገቷን ደፍታ ማየት አልፈልግም በምንም ታምር። ለዛውም ሩታን ከመጀመሪያ ጀምሬ ከታተላቸዋለሁ። ከመጀመሪያ ጀምሬ የማበረታቻቸው በቃ የእውነቴ ነው። የምስክር ወረቀት ቢሰጥ ለእኔ ነው አንደኛ የሚሰጠው። ይኸው አለውም ከነሱ ጋር እኩል ከጀመሩ ጀምሮ አለው እስካሁን አለው አለ ያልተቀየርኩ ያልተለወጥኩ። አብርሽ ሲያጠፋ አብርሽን እየወቀስኩ፣ ሩታ ስታጠፋ ሩታን እየወቀስኩ እኔ የመጣሁት እኔ እዚህ ድረስ ጥሩ ነገር ሲያደርጉ በርቱ እያልኩኝ ሌላ ተጨማሪ ሶስተኛ አራተኛው ወገን ገብቶ በፍቅራቸው ሊያበታትናቸው፣ ሊያበጣብጣቸው፣ ሊያለያያቸው ሲሞክር ያን ሰው ተሳድቤ፣ ተቆጥቼ፣ ስለነሱ አውርቼ በቃ የኢትዮጵያ ዛራና ቻንድራ ብዬ ሰማውጠች የላቸው መስክር የላቸው ከእነሱ ብዙ ነገር እንማራለን ብዬ የፈለገ ነገር ቢመጣ በቃ አንድ መሆን እንዳለባቸው እስካሁን ተከራክሬ ከስንት ሰው ጋር ተጣልቼ ብዙ ሰው ስድስት ስልሳ ስድስት ብሎኝ ያለ ስም ያለስምስም ተሰጠች የተሰድቤ ብዙ ነገር ተብያለሁ በአብርሽና በሮታ ግን በዚህ ሁለት ቀን በዚህ ሶስት ቀን ውስጥ ወንድ ይዛ ስትመጣ በጣም በጣም ነውር ነገር በቃ ከዘመዶቼ ጋር ነኝ ዘመድ አለኝ ቤተሰብ ናቸው ምናምን ብላ ግን ከሌላ ወንድ ጋር ነው የሄደችው በዚህ ሳምንት በዚህ ፍጥነት ለትውልድ የማይረባ የወረደ የዘቀጠ ነገር ነው እያየን የምንገኘው አስቡት እንግዲህ ይሄ ልጅ እስኪያው ጥፋት ሊያጠፋ ይችላል። በድሏታል፣ አስቀይሟታል፣ አስከፍቶታል። በንግግሩ የሚሆን በድርጊቶቹ ሩታን እስከ ጥግ ድረስ አስከፍቷታል፣ አሳዝኗታል። እኛም ይህንን አይተን ሰምተን ወቅሰኗል፣ እስከ ጥግ ድረስ ሰድበነዋል፣ እስከ ጥግ ድረስ አምተነዋል። እኔ ራሴ በደንብ አድርጌ ነው የተቆጠው። በደንብ ቪዲዮችን ገብታችሁ ማየት ትችላለች። አብርሽ እንዴት እንደዚህ ታደርጋለህ? እንዴት ሴት ልጅ ቤት ቁጭ አድርገህ እንዴት ሚስቴናት ብለህ ቃል ገብተህ አግብተሀት አብራችሁ እየኖራችሁ ልጅ እንኳ የሚያህል ነገር ፍጥረት ልትሰጥ በጉጉት እየጠበቀች እንዴት ከሌላ ሴት ጋር ትሄዳለህ? እንዴት ሌላ ሴት ገና ኤክስ የመጣች የድሮ ፍቅረኛ የመጣች ብለን መሸኘት ባለብህ ነገር ስትሸኛት ቻው ማለት ባለብህ ሴት ቻው ማለት ስትችል እንዴት አቅፋት ትዞራለህ? እንዴት ከእሷ ጋር ታወራለህ? እንዴት ለእሷ ተስፋ ትሰጣታለህ? እንዴት ሩታን ከነጺ ጋር ታወዳድራለህ? እንዴት ታነጻጽራችኋለህ? ሩታ ልዩ ሴት ናት፣ ሰው ያደረገችው እሷ ናት ብለን እኔ ራሴ ተቆጥቼዋለሁ። አብርሽን በጣም ወቅሸዋለሁ በጥፋቱ ግን ይሄ ማለት ይሄ ልጅ እስከ መጨረሻው አይሳሳትም ማለት አይደለም፣ ፍጹም ነው ማለት አይደለም። ግን ስህተቱን አርሞ ሩታ ያልተመቻትን ነገር አስተካክሎ በቃ ዋጋ ከፍሎ ያለውን ነገር ትቶ ምናምን ነገር አለ አይደለ የሆነ ሩታን ይቅርታ ጠይቆት ከጥፋቱ ታርሞ አብሯት እንዲሆን ነበረ እንጂ ሩታ በዚህ ልክ እንድትሞላቀቅበት በዚህ ልክ ወንድ ይዛ መጣን እንደፈለግኩ መፍትሄ ነው እንድትል አይደለም። ያሳፍራል። ደሞዝ ሆስፒታል ውስጥ ደና ነገር እንዳደረገ ሰው ምንም አላረኩትም፣ ምናምን እያለ ደሜ ያንተከተ ከሆስፒታል መቀመጡ እኔ ኮ እንዲ እንድፈጠር ፈልጌ አይደለም። እኔ እና ምን እንዲፈጠር ነው የፈለግሽው? ጉልበቱን እንዲስመው ነው እንዲ ነው ወይንስ? ደግሞ ጸጥ ብሎ ሚስቱ፣ ዋጋ ይከፈለልሽ፣ ስንት ነገር የተባለልሽ፣ ስንት ነገር እየታማብሽ ባንች ነው ይህን ነገር አለመግባት ብቻ። አሁንም ደግሞ ወቀሰው፣ ወቀሰው ይቁምና። ዋናው ነገር ለአብርሽ ደህና መሆን እንጸልይለት፣ የእውነቴ ነው መልካም ምኞታችን እንግለጽለት። በሰላም ከዛ ሆስፒታል እንዲወጣ ሁላችንም ጸሎት እናድርግለት። ጠዋት የሰራሁት ቪዲዮ ነበር አብርሽ በጣም ከባድ ሁኔታ ላይ እንደነበር ኢንፎርሜሽን ደርሶኝ ነግሬያችሁ ቪዲዮ ሰርቼ ነበር። ያላምናችሁ ልጆች ነበራችሁ፣ ይኸው ትክክለኛ ነገሩን በራሳችሁ ቪዲዮ የታችኋል። ና እንግዲህ እንደምታያቸው ሆስፒታሉ ሞልተውታል፣ ከአብርሽ ጎን ያሉ ብዙ ሰዎች አሉ። ሩታ እውነት ለመናገር የእሱን ክፉ አትፈልግም። ወደ እውነታው እንምጣ ከተባለ አናዳኛለች። ጥሩ ነገር አላደረገችም፣ ግን ሰው ናት፣ ትሳሳታለች፣ ስጋ ለበስናት፣ ፍጹም አይደለችም። ልፈርድባት የቻልኩትኝ በቃ አነጋገሯ፣ ሁኔታዋ፣ በቃ ያደረገችው ነገር፣ በእሷ ምክንያት የሁሉ ነገር መፈጠሩ፣ እሱን ውጭ ትተው ሄዳ እቃዋን መውሰድ ስትችል፣ የሚጎርሳት ይመስል ጅብ አደል አብርሽ? አንበሳ አደል? ነብር አደል? አዞ አደል? ዝሆን አይደል? አይጎርሳት፣ አይውጣት፣ አይጨፈልቃትም አደል? አብሯ ራሷን አሳልፋ ሰጠው፣ አብሯ አቅፋው ያደረችው ሰው ነው። ሌላ ምንም የመጣ አብርሽ የለም። ወይም ደግሞ ሌላ የተሰራ ሰው አይደለም ወይም ደግሞ የበቀለ ሰው አይደለም። አብርሽ አብርሽ ነው። ምንም የተቀየረው ነገር ሊጮ ይችላል፣ ሊናደድ ይችላል። ግን በድርጊቶችሽ በአባባልሽ፣ በቃላቶችሽ እንጂ ከዛ ውጭ መጥቶሽ ያቅ ደብድቦ ያቅ ተናግሯል። ባለፈው ደብድቤሽ አላቅ መጥቼሽ አላቅ ብሏልና ይህን ነገር አያደርግም ነበር። ሩታ የተሳሳተች እሷ እሱን ለማናደድ እሱን ለማበሳጨት ብላ ነበር ያደረገችው። ሆን ብላ ወንድ ዘ ሄደችው፣ ግን መጨረሻውን እዩት እንዴት እንዳስጠላ ዞራ ዞራ ያለቀሰችው እሷ ናት። የምሬ ነው ምላችሁ። ሰው የዘራውን ነው የሚያጭደው። ሌላ ምንም የሚፈጠር ታሪክ የለ። ሰው የዘራውን ያጭዳል። ሩታም ደግሞ እሱን አስቀናለሁ፣ እሱን አናደዳለሁ፣ እሱን አበሳጫለሁ ብለሽ በልህ ተጋብተሽ ያልሆነ ነገር ስታደርጊ ስትሞክሪ፣ ይሄው የሆንሽውን ነገር እይ። አሁን አብርሽ ለራሱ ተኝቷል። እግዚአብሔር ምህረቱን ይላከው ይላክለት፣ ያድነው፣ ያሽለው፣ በሰላም ከዛ እንደሚወጣ ተስፋ አደርጋለሁ። ደግሞ ይወጣል። እንደ እግዚአብሔር ፈቃድ እሱ ይረዷል። ግን ማናችንም እየተረዳ ነው አይደለም። እኔ ራሴ ራሴ ነው ወቀስኩት። ለምንድን ነው አብርሽ ለአንድ ጊዜ እንኳን ቆም ብዬ ልረዱ ያልቻልኩት ለምንድን ነው ላስብ ያልቻልኩት ብዬ በጣም ተሰማኝ እና ሩታ አብርሽ እንዲሞት አትፈልግም፣ እንዲጎዳም አትፈልግም፣ የእሱን ክፉም አትፈልግም። ምክንያቱም ተወዷለች፣ ታፈቅሯለች። ቤተሰቧን እንኳን እናቷን ጥላ የደ ሴት እኮ ናት፣ አብርሽን ብላ ማለት ነው። አብርሽን ፈልጋ አንድ ሺህ ነገር ትታ ለአንድ ሰው ስትል ሄዳለች። አትወዶም ማለት አይቻልም። ተወዷለች፣ እስከ ጥግ ድረስ ታፈቅሯለች። የምሬ ነው ምላችሁ ግን እያደረገች ያለችው ትውልድን የሚያበላሽ ነገር ነው ሰው ይሄንን ነገር እያየ ነው እኔ በነገራችን ላይ ማገት የሚባል ነገር ኢትዮጵያ ውስጥ ሰምታችሁ ታውቃላችሁ እስኪ አንድ ምሳሌ ልስጣችሁ ኢትዮጵያ ውስጥ እገታ የሚባል ነገር በምንም ተአምር የሰው ነፍስ ውድ ነበረ አሁን ላይስ እገታ እስከ ጥግ ድረስ ነው ያ ምንድነው ውጭ ሀገር የሚታዩ ነገሮችን እያዩ በቃ ልምምድ ያደርጉበታል ኢትዮጵያ መጥ እዛ ያዩትን ነገር እዚህ ኮፒ ያደርጉታል። እዛ ያዩትን ነገር እዚህ ማድረግ ይፈልጋሉ። እና አሁን ደግሞ ሩታ ያልሆነ ነገርን ልምምድ እንድናደርግ ነው እያስተማረች የምትገኙ ሰው አርግዞም ሆነ ወልዶም ሆነ አራስ ሆኖም ወንድ ይዞ መምጣት እንደሚችል፣ ከትዳር ላይ ትዳር መያዝ እንደሚቻል፣ ትዳር እያላት ፍቅረኛ እያላት የምትወደው ሰው እያላት የሚወዳት ሰው እያለ ሌላ ወንድ አምጥታ ቤቷ ማዋል ማሳደር እንደምትችል፣ ቤቱ ይዘው እንደምትሄድ፣ ለትውልድ በቃ የዘቀጠ ነገር ይህንን ነገር ሰው ያያይና በቃ እንደ ኖርማል ነገር ይወስዷል። ለምናደርጋ ሶሻል ሚዲያ አገኘም ብላችሁ የምትፖስቱትን የምሰሩትን ነገር ጠንቀቃችሁ ካላወቃችሁ ነገ አወዳደቃችሁ ይከፋል። እናንተ ዶላር እያሳደዳችሁ ሊሆን ይችላል፣ ግን ትውልድንም እያበላሻችሁ እንደሆነ ማወቅ መቻል አለባችሁ። ነገ ልጃችሁ ትመጣለች ወይ ይመጣል። ምን ይማራሉ? ከናንተ ሕይወት፣ ከናንተ ቪዲዮ፣ ከናንተ ስራ ምን የሚያገኙት የሚጠቀሙት ነገር አለ ብላችሁ ቆም ብላችሁ አስቡ። ይሄ ትውልድ ማበላሸት ነው። እኛም ብቻ አይደለም የምንወዳችሁ የምናደንቃችሁ የምንከታተላችሁን ሰዎች ብቻ ሳይሆን ትውልድን ገና የሚፈጠረው ልጅ ገና የሚወለደው ልጅ ለብልግና እንዲለማመድ ለማመድ በቃ ትዳር ቀልድ እንደሆነ ፍቅር በቃ ቁማር እንደሆነ የሆነ ፍቅር ቀልድ እንደሆነ ፍቅር ዕቃቃ ጨዋታ በቃ የዕቃቃ ጨዋታ ባልና ሚስት አላ ልክ እንደዛ እንደሆነ የሆነ ሰዓት ላይ ፍርስርስ የሚል የሆነ ሰዓት ላይ ይሄ ነገር በቃ እያስተማራችሁ ያላችሁት በተለይ ሩታ በጣም ያሳፍራል። በጣም አዝነንብሻል። ግን በቃ ከዚህ በላይ ልወቅስሽ አልችልም። ከዚህ በላይ ልቆጣሽ አልችልም። ከዚህ በላይ ልናገርሽ አልችልም። ከዚህ በላይ ላማሽ አልችልም። እንዳጠፋሽ ግልጽ ነው። ግን ደግሞ ተጸጽተሽ፣ ይቅርታ ጠይቀሽው አሁን ላይም አብራችሁ እንደምትሆኑ ጊዜው እንዳረፈደ አብርሽም በሰላም እንደሚወጣ ትልቅ እምነትና ተስፋ አለኝ። ፈጣሪ ይርዳሽ። ሌላ ምንም ልልሽ አልችልም። የምሬ ነው። ይሄ ካልሆነ ግን ሁለታችሁም እስር ቤት ነው የምትገቡት። ጉዳዩን ሕግ ይከታተለዋል። ቪዲዮ ተጭኗል፣ ቢጠፋ እንኳን ሁሉም ሰው ኮፒ አድርጎ አስቀምጦታል። የባሰ ሌላ ችግር ውስጥ ነው የምትገቢ። ልጅሽን ለአንቺ ሰላም ማትፈልዩ ለምንድን ለምንድን ያለ ወንድም አትቀመጩ። ከጠገብሽ ሴት ጓደኛ እስኪፈልግ ሴት ጓደኛ ይሻልሽ። ከጠገብሽ የሚሆን ኖርማል ጓደኛ ያዥ። የግድ በቃ ፍቅር ፍቅር ካልተጫወሽ ወንድ ካልሆነ ይሄ ነገር ምንድን እና ለማንኛውም ግን አብርሽ እግዚአብሔር አምላክ ምሕረቱን የላክለት ሁላችሁን በጸሎታችሁ አስቦት። ሩታም ደግሞ ማስተዋሉን ይስጥሽ። ያረግሽው ነገር በጣም የወረደ ማንም ሰው ያልጠበቀው ማንም ሰው ያልገመተው ይሆናል ብሎ የማያስበውን ነገር ነው ያደረግሽው። ግን ተፀጽተሽበታል። ምናልባትም አንቺንና አብርሽን አንድ የሚያረጋችሁ እቺ ነ እቺ ሞመንት ወይም ደግሞ አብርሽ ፌንት የበላበት ፌንት የሰራበትን ደቂቃ እንግዲህ ልታመሰገኝ ትችላለሽ። ወይም ደግሞ ሲነቃ ላንዴና ለመጨረሻ ጊዜ ላትተያዩ፣ ላትገናኙ፣ ልትለያዩም ትችላላችሁ። ማንም ማያውቅ ምክንያቱም አብርሽ እንደዚህ ሆኖ በአንቺ ምክንያት ስንት ቀን እንደዚህ ስንት ሰዓት ለስንት ሰዓት ራሱን በቃ ሳያውቅ ራሱን ስቶ ወድቆ ብዙ ስቃይ ካየ በኋላ መቼስ ተነስቶ ይቀርልሻል ማለት ይከብዳል። እስኪ እንግዲህ የምናየው ነገር ይሆናል አብረን። ብቻ ግን ዋናው ነገር የእሱ ደህንነት ነው። ከምንም በላይ ጤና ይቀድማል። ከምንም በላይ ሰላም መሆን ይቀድማል። ና እንግዲህ አብርሽ ሰላም እንደሚሆን ተስፋ አድርጋለሁ። የኔ ሐሳብ ይሄ ነበረ። አብራችሁ ስለነበራችሁ አመሰግናለሁ። ለአብርሽ ሁላችንም በየሃይማኖታችን ጸሎት እናርግለት። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ደህና ደሩ